ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። መጀመሪያዊቱ የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ቆሮንጦስ ሰዎች ምዕራፍ ስምንት ቁጥር ስድስት

የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን አደራችሁ፣ እንደምን አረፈዳችሁ፣ ከኢትዮጵያ ውጭ ያላችሁ እንደምን አመሻችሁ እያልኩኝ ከዚህ ከአንጾኪያ መንፈሳዊ ፕሮግራም የጀመርነው ትምህርት አለ። ከሰኞ እስከ ዓርብ እንማራለን። እንደ ኢትዮጵያ ሰዓት አቆጣጠር፣ መብራት ካልጠፋ፣ ኔትወርክ ካለ ማለዳ ራሳት ላይ ነው የምገባው። ቅዳሜ እና እሑድ ደግሞ እረፍት እናደርጋለን። የጀመርነው ትምህርት ስለ አስራ ሁለቱ የእስራኤል ልጆች ስለ ያዕቆብ ልጆች ነገደ እስራኤል፣ ይቅርታ፣ ስለ እያንዳቸው እያስተማርኩኝ ያለሁት እና ትናንትናና ከትናንት በስቲያ በክፍል አንድና በክፍል ሁለት ነገደ ዳን ላይ ደርሰናል። ስለ ያዕቆብ ልጅ ዳን እንግዲህ ለያዕቆብ አስረኛ ልጁ ነው። እንግዲህ ሮቤልን፣ ስምዖንን፣ ሌዊን፣ ይሁዳ፣ ይሳኮር፣ ዛብሎን፣ አሴር፣ ንፍታሊም እያለን ያንዳንዳቸውን እያየን በስፋትና በጥልቀት ማለት ነው። በቲክቶክ ላይም ሃይላይት እየሰጠው ነው። ግን እዛ ላይ ሰፊ ያለው ዩቲብ ላይ ነው። እዛ ላይ በሶስትና በአራት ደቂቃ ስለ እያንዳንዳቸው ሃይላይት ዩቲብ ላይ ሊክ አለ፣ ሄዱና እዩ እያልኩኝ ነው የጀመርነው። ስለ ዳን ትላንትም አልጨረስንም። ዛሬ ግን እንጨርሳለን። ዳንን ዛሬ ጨርሰን ነገ እንደ እግዚአብሔር ፈቃድ ስለ ያዕቆብ አስራ አንደኛ ልጁ ስለ ዮሴፍ እንጀምራለን ማለት ነው። ስለ ዳን እንደዚሁ ለማስታወስ ያክል ማለት ነው ለማስታወስ ያክል ያዕቆብ ከራሄል ባሪያ ከባላ የወለደው ልጁ ነው ብለናል። የንፍታሌም ታላቅ ወንድም ነው ዳን። ዘፍጥረት ምዕራፍ ሰላሳ ከቁጥር አንድ እስከ ስምንት ራሄልም፣ እግዚአብሔር ፈረደልኝ፣ ቃሌን ደግሞ ሰማ፣ ወንድ ልጅም ሰጠኝ ስትል ዳን ብላ ጠራችው። የስሙ ትርጓሜ ዳን ማለት ዳኛ ማለት ሲሆን ያዕቆብ ከራሄል ባሪያ ከባላ የወለደው አስረኛ ልጁ ነው። እንግዲህ ሩቤል ከዚች ከዳንና ከንፍታሌም እናት ከሆነችው ባላ ከምትባለው ከራሄል ባሪያ ጋራ በአባቱ ምንጣፍ ላይ በመተኛቱ ነው ያዕቆብ የረገመው። ሮቤል የአባቱን ምንጣፍ በማርከሱ ምክንያት ነው ብኩርናው ከሮቤል ተነጥቆ ለዮሴፍ ልጆች ለመናሴና ና ለኤፍሬም የተሰጠ። ስለዚህ ያዕቆብ የበኩር ልጅ አለው? አዎ ማን ነው? ሮቤል ነበረ በነበር ነው። ነገር ግን የአባቱን ምንጣፍ በማርከሱ ምክንያት ከአባቱ ቁባት ከዚች ከራሄል ባሪያ ከልጆቹ እናት ጋር በመተኛቱ፣ ከእንጀራ እናቱ ጋር በአባቱ ምንጣፍ ላይ በመተኛቱ ያዕቆብ ረገመው ማለት ነው እና ከእሥራኤል ነገዶች የዳን ነገድ አባት ሆነ ዳን። ስለ ዳን ስንመጣ ማለት ነው ሮቤልያው ብኩርናውን አጣ። በደንብ እዛ ላይ አስተምር። አባቱ ያዕቆብ ስለ ዳን ሲናገር እንዲህ አለ፣ ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ። ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንድ እባብ፣ ፈረሱን ከሰኮና ይነክሳል፣ ፈረሰኛም ወደ ኋላ ይወድቃል። እግዚአብሔር ሆይ መድኃኒትህን እጠብቃለሁ። ዘፍጥረት 49 ከቁጥር 16 እስከ 18። አንዳንዶች ከዚህ ቃል ከዚህ ጥቅስ በመነሳት የወደፊቱ የዓለም ገዢ የሆነው ሐሰተኛው ክርስቶስ አንቲክራይስቶ 666 የሚነሳው ከዳን ነገድ ነው ብለው ያምናሉ። ያዕቆብ ዳን እንደ ስሙ እንዲሁ በወገኑ ላይ የሚፈርድና የሚዳኝ እንደሚሆን በምርቃት ውስጥ መስክሯል። ዳን በወገኑ ላይ ከመፍረዱና ከመዳኘቱ ሌላ ባህሪው በእባብና በአንበሳ ነው የተመሰሉት። ሙሴ በዘዳግም 33 በሕይወቱ መጨረሻ ላይ ስለ ነገደ ዳን እንዲህ ነው ያሉ። ዳን የአንበሳ ደቦል ነው፣ ከባሳን ዘሎ ይወጣል ያሉ። ዘዳግም 33 ቁጥር 22 ላይ ዳን አባቱ ያዕቆብ በእባብ ነው የመሰለው። ሙሴ ደግሞ በምን መሰለው? በአንበሳ ነው የመሰለው። ሁለቱም ትንቢታዊ ንግግር ነው የተናገሩት ስለነኝ ነገዶች ማለት ነው። እንግዲህ የእስራኤል ልጆች የከነአንን ሀገር ወርሰው በተካፈሉ ጊዜ ነገደ ዳን በይሁዳና በታላቁ ባህር መካከል ነው እርስትን ያገኙ። ከሙሴ በኋላ የተነሳው መሪያቸው እያሱ ወደ ከነአን ካስገባቸው በኋላ የከነአንን ምድር እግዚአብሔር በነገረው ባሳየው አቅጣጫ መሰረት የከነዓንን ምድር በገመድ እየለካ እየመተረ ለእያንዳንዱ ነገድ ሲያከፋፈል የነገድዳን ድርሻ በይሁዳና በታላቁ ባህር መካከል ታላቁ ባህር የሚባለው ሜዲትራኒያን ነው። በዛ መካከል እርስትን አግኝቷል። ድርሻቸው ከሁሉ ነገዶች አነስተኛ ቢሆንም የወረሱት ምድር ግን በተፈጥሮ ሀብት የታደለ ነበረ። ነገር ግን በአካባቢያቸው ይኖሩ የነበሩት አሞራውያን በዚያን ዘመን የዳንን ሰዎች ያስቸግሯቸው ነበር። አላስቀምጠሏቸው፣ እየተተናኮሉ እየተነኮሷቸው፣ ከአሞራውያን የተነሳ የዳን ሰዎች መኖር ስላልቻሉ ተነስተው ስድስት መቶ የሚያህሉ የዳን ሰዎች ጥለውላቸው፣ እርስታቸው ለቀው ሌላ አገር ለመፈለግ ወደ ሰሜን ተጓዙ። መሳፍንት ምዕራፍ 18 ከቁጥር 11 እስከ 29 ላይ እንደሚናገር ለቀውላችሁ። ይሄ ከምን የተነሳ? ከጠላት የተነሳ። አላስቀምጣሏቸው አሏቸው። አሞራውያን ደግሞ ድሜ ልካቸውን የእስራኤል ጠላቶች ነበሩ፣ ጠላቶች ነበሩ አሞራውያን። በመንገድ እየተቃወሙ እስራኤልን ልጆች ከግብፅ ምድር ከወጡ በኋላ በጣም ያስቸግሯቸው የነበሩ ናቸው አሞራውያን። እነኚህ ስድስት መቶ የሚያህሉ የዳን ሰዎች ከአሞራውያን ጠላቶቻቸው እየተነሳ ያስቀምጧቸው ስላልቻሉ ለቀው ሄዱና ሌላ ሀገር ፍለጋ ማለት ነው፣ ሌላ ሀገር ፍለጋ። ስለዚህ ሌሳ የተባለችውን ከተማ ወረው በማቃጠል መልሰው ከሰራት በኋላ ያቺን ሌሳ ተብላ ትጠራ የነበረችዋን በነገዳቸው ስም ዳን ብለው ጠሯት። መሳፍንት 18 ላይ እንደሚናገረው ማለት ነው። እና በነሱ ነገድ ስም ዳን ብለው ጠርተዋል ማለት ስለዚህ ብለናል ሰሞኑን ከእስራኤል ከተማዎች በሰሜን የሚገኘው ዳን የመጨረሻው ስለነበር እስራኤላውያን ከሰሜን እስከ ደቡብ ያለውን አቅጣጫ ለማመልከት ከዳን እስከ ቤርሳቤ እያሉ ይጠሩ ነበር ኬት ስኬት ከዳን እስከ ቤርሳቤ እያሉ ይጠሩ ነበር የዳን ነገድ ከሌሎቹ ነገዶች መነጠሉ ከበስተ ሰሜን ለሚመጣ የጠላት ጥቃት የተጋለጠ ነበር። እያሱ ከሰጣቸው ከዛ ካለላቸው እርስት በአሞራውያን ጠላቶቻቸው ምክንያት መቀመጥ ስላልቻሉ ስላስቸገሯቸው ስፍራ ለቀው ሄዱ። ከዚህ የተነሳ በሌሳ እንኳን ተቀምጠው ከሰሜን ለሚመጣ ደግሞ ጠላት የተጋለጡ ነበር። ስለዚህ የመጀመሪያ የጠላትን በትር የሚቀምሱት እነሱ ነበሩ ማለት ነው። እነሱ ነበሩ። ስለዚህ አባትየው በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ ነው ያለው ማንን? ዳን በጠላት ከበባ ውስጥ የሚኖር ሕዝብ ስለሆነ ልባም ካልሆነ በቀር በጠላቱ ከበባ ተውጦ ነው የሚቀር ዳን እርስቶ ነው የተሰጠው ምድር የፍልስጥኤማውያንን ድንበር ተዋስ ነው በመሆኑ በፍልስጥኤማውያንም ድንገተኛ ወረራ ሁልጊዜ ችግር ስለነበር ለዚያ እንዲረዳው የወደፊት መኖሪያውን ያወቀ አምላክ በጦር ጥበብ ስልትም ደግሞ ባርኮታል። ከአስራ ሁለቱ የእስራኤል ነገዶች በጦር ጥበብ ስልትም የተካነ የተባረከ ነገድ ነው የዳን ነገድ። ለምን እግዚአብሔር በጠላቶች መካከል እንደሚኖር አውቆታል። ሁለተኛ የአንበሳ ደቦል ነው አለ ሙሴ ከባሳን ዘሎ ይወጣል። ዳን ያንበሳው ደቦል ዳን ከባሳን ዘሎ የመውጣቱ ትንቢታዊ መልእክትና ፍጻሜው እጅግ የሚያስገርም ነው። ዳን ርስቶን የተሰጠው የምዕራቡ መካከለኛ ክፍል ሲሆን ይሁዳ በስተ ደቡብ፣ ኤፍሬም በስተ ምስራቅ ሲያዋሰኑት፣ የምዕራቡ ወሰን ደግሞ የታላቁ ባህር ነው፣ ሜዲትራኒያን። ባሳን ተብሎ የሚጠራው አካባቢ ግን የሚገኘው በሰሜን ምስራቅ ከዮርዳኖስ ወንዝ በስተ ምስራቅ ባለው ክፍል ሲሆን ያም ከአርሞንዔም ተራራ እስከ ገለአድ ያለውን የከብት ማሰማሪ ሁሉ ያጠቃልላል ማለት ነው። ስለዚህ ታዲያ እንዴት አድርጎ ነው ከባሳን ዘሎ እንዲወጣ የተነገረለት ቃልን? የዚህ ትንቢታዊ ቃል ፍጻሜ ያገኘው እስራኤል ሁሉ ሰፍሮ በየርስቱ ከተቀመጠ በኋላ የዳን ሰዎች የተደጋገመ ጦርነት ከጎረቤቶቻቸው ከአሞራውያን ከፍልስጥኤማውያን ጋር በማድረጋቸው የሰለቻቸው መጀመሪያ አምስት ሰላዮች፣ ከዚያም ስድስት መቶ የሚያህሉ ጦረኞች ጉዞ ወደ ሰሜን ምሥራቅ ጀመሩ ማለት ነው። እነዚህም የዳን ሰዎች ሌሳ ወደምትባል ሰዎቿን በጣም ሀብታምና ተዘልለው ወደሚኖሩባት ከተማ ይደርሳሉ። በዚያች ከተማ የሚኖሩ ሕዝቦች የሚገዛቸውም የሚያስቸግራቸውም ስላልነበር ተደላድለው በሰላም ይኖሩ ነበር ነው የሚለው መሳፍንት ላይ ከ18 ጀምሮ ስታነቡት ምራፍ 8ት ይህችን ከተማ በባሳን ውስጥ ከአርሞኒም ተራራ በስተደቡብ ደቡብ የምትገኝ ነበረች። እንደተባለላቸው እነዚህ ስድስት መቶ የሚያህሉ የሚያሉ ሰዎች እንደ አንበሳ ደቦል ከባሳን ዘለወጥጦ ማለት ነው ቃሉ እንደሚነገራል። ያችንም ከተማ ያዙ። ሰዎቿን በሰይፍ ከተሞቿንም በእሳት አጠፉ። ከተማይቱንም እንደገና ሰርተው ማለት ነ ሲጨርሱ ዳን ብለው በነገዳቸው ስም ሰየሟት። በነገዳቸው ስም ሰየሟት። ከዚህ በስተ ሰሜን ከተቆረቆረች ከዳን ከተማ የተነሳ የእስራኤል ግዛት ከዳን እስከ ቤርሳቤ በመባል ይታወቃል። ከሰሜን እስከ ደቡብ ማለት ነው። ቤርሳቤ ለደቡብ፣ ዳን ደግሞ ለሰሜኑ መጠሪያ ሆነ ማለት ነው። ስለዚህ ዳን ከወረሰበትና ከሰፈረበት ከመጀመሪያ ርስቱ ጋር ባሳልን ማሰብ አይቻልም ነበር። ነገር ግን ጊዜውን ጠብቁ የእግዚአብሔር ቃል ወደ ፍጻሜ ደረሰ። በባሳን የዳን ከተማ ተመሰረተ ማለት ነው። የሲሳራን ጦር ለመግጠም በዲቦራ መሪነት ባርቅን ተከትለው የዳን ሰዎች አልወጡም። ከዚህ የተነሳ ዲቦራ ቀኔውን ስትቀኝ በመሳፍንት አምስት አስራ ሰባት ላይ ዳን ለምን መርከብ ውስጥ ቀራለች? ዳን ለምን መርከብ ውስጥ ቀራለች? ያዕቆብ በሕይወቱ ፍጻሜ ላይ አስራ ሁለቱ ልጆችን የመሰለበት ምሳሌ፣ ዘፍጥረት አርባ ዘጠኝ አንድ ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ ብሎ። ዳንን በምን መስሎታል? በእባብ ቁጥር አስራ ሰባት ላይ ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ ነው የሚለው እና ባለፈው ጊዜ ተናገር ያለው አስተውላቸው ከሆነ ስለ እያንዳንዳቸውን ነገር ስናገር የሮቤል ነገድ አርማ፣ አንዳንዶች የማዕበል ምክንያቱም እንደ ውሃ የምትዋልል ነው ብሎ ያዕቆብ ስለረገመው፣ አንዳንዶች የሰው ምስል ይላሉ። አንዳንዶች የማዕበል የሮቤል ማለት ነው። የስምኦን የቀጠር ነው። የሌዊ ደግሞ የመቅረዝ ምስል ነው፣ አርማቸው ማለት ነው። ይሁዳ የአንበሳ ምስል ነው። አሴር የወይራ ዛፍ ምስል ነው። የወይራ ዛፍ ምስል። ንፍታሌም የሚዳቋ ምስል ነው። ይሳኮር የአህያ ምስል ነው። እንዱ እያለን ሌሎችን በደንብ ተናገር ያሉ ከዚህ ፊት የዳን አርማው ግን ሚዛን ነው የሚሉ አሉ። ንስር ነው የሚሉ አሉ። እባብ ነው የሚሉ አሉ። ነገር ግን አርማው ጉግልም ስታደርጉ ሚዛን ላይ የተጠመጠመ እባብ ነው። ሚዛኑን ምናመጣው ዳን በወገኑ ይፈርዳል የሚለውን ትንቢት ይጠይቃሉ። አባትየው ከተናገረለት በዛ ፍጥረት 49 ላይ ስለ ዳን የተናገረው ዳን በወገኑ ላይ ይፈርዳል ስለሚል የሚዛን ምስል አለው። እንደገና ደግሞ እንደ እባብ ስለሚል ሚዛኑ ላይ ምናለ እባብ ተጠምጥመው ነው አርማው ማለት ነው። የዳን ነገድ የዳን ነገድ አርማ ያ ነው። ከዛ በዘሁልቁ ምዕራፍ አንድ ላይ እያንዳንዱ ነገድ ተቆጥሯል። ምዕራፍ አንድ ላይ ዘሁልቁ ምዕራፍ 26 ላይ ቆጠራ ተደርጓል። ነገደ ዳን ምዕራፍ ዘውልቁ ምዕራፍ አንድ ላይ ሲቆጠሩ 62700 ነበሩ። ዘውልቁ 26 ላይ ሲቆጠሩ 64400 ነበሩ። በ1700 ህዝብ ጨምረዋል። ሲቆጠሩ ማለት ነው። የቀነሱ አሉ። ከዚህ በፊት አይተናል። ከዛ ውጭ በመገናኛው ድንኳን ዙሪያ በሚሰፍሩበት ጊዜ የሚቀመጡት እግዚአብሔር የተናገረው በዘውልቁ ምዕራፍ ሁለት ላይ እነኚህ ነገደ ዳን እንዲቀመጡ የፈለገው አቅጣጫቸው በስተሰሜን አቅጣጫ ይስፈሩ ነው ያሉ እግዚአብሔር ከማጋ ከአሴር እና ከንፍታሊም ንፍታሊም ያው ብያቸዋሉ ዳን ዳንና ንፍታሊም የራሄል ባሪያ የባላ ልጆች ናቸው። ያዕቆብ ከቁብ ከራሄል ገረድ ከባላ የወለዳቸው ልጆች ናቸው። በስተ ሰሜን አቅጣጫ የሚሰፍሩት ዳን፣ አሴርና ንፍታሊም ናቸው። እንግዲህ ሲሰፍሩ አሴር እግሮቹን በዘይት ውስጥ ያጥልቅ ተብሎ የተነገረለት የወይራ ዛፍ ያለበትን አርማ ተክሎ ነው ነገዱ የሚሰፍረው። ንፍታሌም እንደተፈታ ሚዳቋ ነው ስለሚል አርማቸው ምን ነበረ? የንፍታሌም ነገድ አርማ የሚዳቋ ምስል የሚዳቋ ምስል አርማ ነው። የዳን ነገድ ደግሞ ሚዛን ላይ የተጠመጠመ እባብ ነው። ያንን አርማ ተክለው ነው እንትን የሚሉት። ዮርዳኖስን ከተሻገሩ በኋላ አስራ ሁለቱ የእስራኤል ነገዶች ለሁለት ይከፈሉና ስድስት ስድስት ነገዶች በመሆን ማለት ነው በሪዛንና ጌባል ተራራ ላይ እንዲቆሙ ይደረጋል። የዳን ነገድ ጌባል ተራራ ላይ ከሚቆሙት ከሮቤል፣ ከጋድ፣ ከአሴር፣ ከዛብሎንና ከንፍታሌም ነገድ ጋር ነው የሚቆመው እስራኤልን ለመርገም ዘዳግም 27 እንደሚናገረው ስለዚህ በጌባል ተራራ ላይ ነው የሚቆሙ ከዛ ውጪ በመሳፍንት ዘመን እንግዲህ ከጠላቶቻቸው ከጠላቶቻቸው ከአሞራውያን ከፍልስጥኤማውያን የተነሳ ነገደዳን ርስታቸውን ለቀው ሲሄዱ ነው የምንመለከተው፣ አለን መሳፍንት 18 ከቁጥር 11 እስከ 29 አሶር ደግሞ ምድሪቱን ድል ነስቶ ሕዝቡን ሲማርክ ለውድቀት የተዳረገ የመጀመሪያው የእስራኤል ነገድ ማን ነው? ጋን ነው። አሶር በ722 ከክርስቶስ ልደት በፊት ዓመተ ዓለም ላይ በሰባት ሀያ ሁለት ምድሪቱን እስራኤልን ድል ሲነሳል ሲመጣ ከሁሉም ነገዶች መጀመሪያ የተማረከው ነገድ በስተ ሰሜን አቅጣጫ ስለመጣ አሶር የዳንን ነገድ ነው ማርኮ የሄደው። እንዳልኩት የዳን ነገድ ሲሳራን ለመግጠም ባርቅን ለመርዳት ከባርቅና ከዲቦራ ጋር ያልወጣ ህዝብ ነው። ለዛም ነው ዲቦራ መሳፍንት አምስት አስራ ሰባት ላይ ዳንም በመርከብ ውስጥ ቀረበላ ቀኔ የተቀኘችው ሌሎቹ ነገዶች ሲወጡ ማለት ነው። የተወሰኑት ከዛ ውጭ ብዙዎች በጎዳና ላይ እንዳለ እንደ ቀንዳም እባብ ነው የሚለውን የያዕቆብን ንግግር፣ ትንቢታዊ ንግግር በመራገር የወደፊቱ የዓለም ገዢ ሐሰተኛው ክርስቶስ የሚወለደው ከዳን ነገድ ነው ብለው ይናገራሉ። የሐሰተኛው ክርስቶስ መነሻ ነው ወይ? በራእይ ምዕራፍ ሰባት ከቁጥር አምስት እስከ ስምንት ላይ ከታተሙት ከእስራኤል ልጆች ነገዶች ውስጥ የዳን ነገድ ያለመኖሩ ምክንያት ለዚህ ነው ይላል ኤሬኒዮስም የተባለው ሰው ማለት ነው። ከዚህ የተነሳ ሐሰተኛው ክርስቶስ የሚወለደው ከዳን ነገድ ነው ተብሎ ይታመናል ያምናሉ፣ እንደዚያ የሚያምናሉ። በራዕይ ምዕራፍ ሰባት ከቁጥር አምስት እስከ ስምንት ላይ ስንመለከት ማለት ነው የታተሙ ነገዶች አሉ። ከየነገዱ 12 12000 ሲታተም ከ12ቱ የእስራኤል ነገዶች 144000 ሰዎች ታተመዋል። ከነኛ ከታተሙት ነገዶች ውስጥ በመጽሐፍ ቅዱሳችን ራእይ ሰባት ላይ የተጠቀሱት ይሁዳ፣ ሮቤል፣ ጋድ፣ አሴር፣ ንፍታሌም፣ ምናሴ፣ ስምዖን፣ ሌዊ፣ ይሳኮር፣ ዛብሎን፣ ዮሴፍ እና ቢንያም ናቸው። እነኚህ አስራ ሁለት ናቸው የታተሙት ከዚህ ውስጥ ሁለት ነገድ የለም የዳን ነገድና የሌለው ማለት ነው የኤፍሬም ነገድ የሉ በራእይ ምዕራፍ ሰባት ላይ አስራ ሁለት አስራ ሁለት ሺ ከየነገዱ ሲታተሙ መቶ አርባ አራት ሺዎቹ ሲታተሙ እዛ ውስጥ ዳን የዳን ነገድና የኤፍሬም ነገድ የለም ከዚህ የተነሳ ብዙዎች ዘፍጥረት 49 ላይ ያዕቆብ ዳን በጎዳና ላይ እንዳለ እባብ ነው የሚለውን ያንን በመውሰድ የወደፊቱ ሐሰተኛው ክርስቶስ የሚወለደው ከዳን ነገድ ስለሆነ ይሄው በራእይ ላይም አልታተመም ብለው ያምናሉ። ዳን ዳንና ኤፍሬም ለምን የሉ? ዳን የወደፊቱ የዓለም ገዥ የሚመጣው ከዳን ነገድ ነው የሚል ግምት ስላለን የሚሉ አሉ። ኤፍሬምስ ለምን አልታተመም ካለን፣ ኤፍሬም ግን በምናሴ ነገድ በኩል አብሮ ስለሚጠራ ነው። የዮሴፍ ልጆች ምናሴና ኤፍሬም እንደ አንድ ነገድ አብረው ስለሚጠሩና ስለሚቆጠሩ ነው። በዚህ ምክንያት ነው ምትን የሚለው እና የወደፊቱ ታዲያ የዓለም ገዢ ሀሰተኛው ክርስቶስ ከዳን ነገድ ነው እንደሚመጣው መጽሐፍ ቅዱስ እንደዚ ል ፍንጭ ይሰጣል። ከዳን ነገድ ግን አይደለም። በዳንኤል ትንቢተ ዳንኤል ምዕራፍ ዘጠኝ ላይ እንደዚህ የሚል ቃል አለ። ዳንኤል ትንቢተ ዳንኤል ምዕራፍ ዘጠኝ ቁጥር 26 ከ62 ጊዜ ከሰባትም በኋላ መሲ ይገደላል። 69ኛው ሱባኤ ላይ ማለት ነው። በእርሱም ዘንድ ምንም የለም። የሚመጣውም አለቃ ህዝብ ከተማይቱንና መቅደሱን ያጠፋሉ። የቱን ከተማ የቱን መቅደስ? ኢየሩሳሌምን ማለት ነው። ኢየሩሳሌም መቼን የጠፋቸው? በሰባ ዓመተ ምሕረት ጌታ ኢየሱስ ካረገ ከሰላሳ ዓመት በኋላ ከ35 ዓመት በኋላ በሰባ ዓመተ ምሕረት የሮማ መንግሥት ኢየሩሳሌምን አቃጠለ፣ አጠፋ። ቤተ መቅደሱንም ለአንዴና ለመጨረሻ ጊዜ አወደመው። ስለዚህ እንዳልኩት ዛሬ እያጠናን ያለነው ስለ ነገደ ዳን ነው። በራዕይ ምዕራፍ ሰባት ላይ ሁሉም ነገዶች ሲታተሙ እዛ ውስጥ የዳን ነገድ የለም። ለምን የለም ይላሉ? የወደፊቱ የዓለም ገዢ ሐሰተኛው ክርስቶስ ከዛ ስለሚነሳ ነው ይላሉ። የወደፊቱ የዓለም ገዢ ሐሰተኛው ክርስቶስ ግን ትውልዱ ከዳን ነገድ ነው ወይ? መጽሐፉ አሁን የሚለው ግን የትንቢተ ዳንኤል ምዕራፍ ዘጠኝ ሀያ ስድስት ላይ እንዳየው እንዳሳየዋችሁ፣ ከስድሳ ሁለት ጊዜ ሰባትም በኋላ መሲህ ይገደላል። ስልሳ ዘጠነኛው ሱባኤ ላይ ነው መሲህ የተገደለው፣ ጌታ ኢየሱስ ማለት ነው። በእርሱም ዘንድ ምንም የለም። የሚመጣው አለቃ ሕዝብ ከተማይቱን እና መቅደሱን ያጠፋሉ። የሚመጣው አለቃ ሕዝብ ነው ያለው። የሚመጣው አለቃ ሕዝብ መቅደሱን ያጠፉት ያቃጠሉት፣ ከተማይቱን ያጠፉት እነማን ናቸው? ሮማውያን ናቸው። ስለዚህ የሚመጣው አለቃ ሕዝብ ነው የሚለው። ስለዚህ ወደፊቱ የዓለም ገዢ ሐሰተኛው ክርስቶስ ዜግነቱ ሮማዊ ነው ከሮም ነው የሚወጣው ከጣሊያን እንደዛ ተብሎ የሚታመነው እንደ ዳንኤል ምዕራፍ ዘጠኝ ቁጥር ሀያ ስድስት ማለት ነው። እንደ ትንቢተ ዳንኤል ምዕራፍ ዘጠኝ ቁጥር ሀያ ስድስት የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ከተማይቱም የጠፋቸው መቅደሱም የተቃጠለው በሰባ ዓመተ ምህረት ያን ማን ያጠፋው? ሮማውያን። የሚመጣው አለቃ ህዝብ ነው ያሉ። ስለዚህ ያ ህዝብ የሚመጣው አለቃ ህዝብ ነው። ያ አለቃ ምናዊ ነው ማለት ነው? እንደ ክፍሉ ከሆነ ጣሊያናዊ ነው ሮማዊ ነው። ያልገባችሁ መሞገት የምትፈልጉት ጥያቄ ካላችሁ ጠይቁኝ፣ አስረዳችኋለሁ። ኮመንት፣ ሼር፣ ላይክ በማድረግ በዚህ በአንጾኪያ መንፈሳዊ ፕሮግራም የሚተላለፉትን ፕሮግራሞች ደግፉ። ነገ እንደ እግዚአብሔር ፍቃድ በኢትዮጵያ ሰዓት አንቆጣጠር ማለዳ አራት ሰዓት ላይ እገባና አስራ አንደኛውን የያዕቆብን ልጅ ስለ ዮሴፍ ማየት እንጀምራለን። የዳንን በሦስት ክፍል ያስተማርኩት ትምህርት በዚህ ጋር ያበቃል ማለት ነው። ስለዚህ ሰብስክራይብን በማድረግ አገልግሎቱን እንድትደግፉ አበረታታችኋለሁ። በተረፈ ቀኑ የሰላም የደስታ የበረከት ይሆንላችሁ። ስላዳመጣችሁኝ እግዚአብሔር ይባርካችሁ። የሰማችሁት ቃል በእምነት ከሕይወታችሁ ጋር ይዋሃድ።